ጎበዝ ዝም ብላችሁ የአማራ ሰዎች ስሙኝ እኔ አሁን ዳኘ ላይ ጣቴን ምቀጥረው ምቀስረው ለምን መሰላችሁ ድራማው ስለገባኝ ነው እኔ አያውቀኝም አላውቀውም ሲመጣም አላስተዋወቀኝም ስሙን ማን እንደሆነ አልነገረኝም ብቻም ቤት አማራ ጥሩ ወንድማችን ነው እኔ ዳኘን ስለማከብረው በጣም ጥሩ አማራ ነው ብዬ ስላሰው ኦኬ ብዬ የተቀበልኩት እስኪ ፍረዱኝ ልጅቷን ከኋላ ገብቶ ልባ ከፈተ ልሞ እንደውም በር ከፍቶ ወንድሞቼ፣ ሰላሙን እንደዚህ ነው ሄደ። አሁን ፊቱ ሁሉ ይታየኛል፣ እጆቹ ይታየኛል፣ አይኑ ይታየኛል፣ ፀጉሩ ይታየኛል። አመሰሰው የተኛው ተኝቼ ዚያ ቦታ ስደርስ ቀሰቀሰች። ልጅ ናግባ ውለታ ስላለብኝ ወንድሜን ማስገባት አለብኝ ብላ አስገብታ የመኪናዋን አስነሳ ሄደች። ጆከር ለምን መቶ ቪዲዮ ማንሳት እና መቅዳት ፈለገ? እስቲ እኔ የአማራዎችን ነው የምጠይቃቸው። ዳኘን ዛሬ የመጣውበት ጉድ ዳኘ፣ በዚህ ሴት አፕ ነበርክበት። አንደኛ በጩቤ ለወጋው ነበር ብሏል። እሱ መሆኑ ማረጋገጫ ሎኬሽን ለልጅቷ ሲሰጥ የኔ አልችል ብዬ በራሱ በጓደኛችን ያለው ዳኘን ነው በዳኘ ስልክ ትምጣ ተብሎ መጣች ብሏል። የተቀመጠችው ከዳኘ ጋር ነው ከኔ ጋር እኳ ልጅቷ አልተቀመጠችም። ለምን? ስለምትወደው ዳኘ በጣም ይወደዳላ። ስለሚወደድ እኔም ብዙ ጊዜ ስለምታገኘኝ ድሮ በስልክ ማለት በስልክ ድሮ ድሮ ሶሻል ሚዲያ ላይ ከዚያ በኋላ ቁመነ ብዙ ጊዜ አልደዋወር ከሴት ጋር አደዋወር ባይዘ ስለምታውቀኝ ታውቃላችሁ፣ እኔ ላይ ላይም ትገባ ነበር ረጅም ጊዜ አዜ ሲስተር ነው የምታወራኝ ሌላ ሴቶች ጋር ነው ጥቂት ሰዎች ጋር ነው የምነጋገሩ። አሁን እስኪ ፍረዱ። ሰውየውን በማላውቀው ሁኔታ ዳኛ መጣው ዝግ ቤት ነው ገባል። ወደ ሽንት ቤት አለመሄድ ነው የጠቀመኝ። ብሔር ኖሮስ ልጁ ልምድ አለው። ጩቤውን የያዘው ያዘው ለቅቅ ያላቸዋለሁ። ይህን የሚያህል ጩቤ ነው የሚይዝ። የወጋይ ነበር ማለት እወጋው ነበር ነው ያለ። ስለዚህ ዳኘ ሊያስወጋይ ነበር ማለት ነው። ገዳይ መሆኑን ያውቅ ነበር ማለት ነው። ሰላይ መሆኑን ያውቅ ነበር ማለት ነው። ከትግሬ ዲቃላ የአማራው ልጅ አንሶብህ፣ እሱን ግን አሁንም ሸፈንከው። አዝናለሁ ዳኘ ዋለ በጣም ነው የማዝነው። አዝናለሁ ከስምንት ወር በፊት የተደረገን ነገር ዛሬ ምን አመጣው? እኔ ጥያቄ ተነስቶባሃል ብዬ ወንድማዊ ጥያቄ ነው የጠየኩት። ራስክን አጋልጥና አጥራን ያልኩት አላቸው አልሰደብኩት አላንጓጠትኩት፣ ምንም አላልኩት። እስኪ ትግሬ ነህ ተብሏል፣ ግባና ራስክን አጥራና ቀጥል። ምን አደባበቀው? ወንጀል ስላለበት ሰው የህዝብ ብላክ ማርኬት የሚያዘዋውር ናቸው እኮ እነዚህ። አሁን ስሰማ መንግስት እዚያ ጋር ፍርድ ቤት ፈልጎት ያመለጠ ሀያ አመት ሳውዲ አረቢያ የተቀመጠ ነው። የሳውዲ አረቢያ ቪዲዮዎች ሁሉ መጡልኛ፣ ፎቶው መጣ፣ ምን መጣ፣ መሳሪያ ያዘ ሁሉ መጣ። አጋጭ አሳጋጭ ናቸው። ትግሬነቱን ደብቆ በአማራ ህዝብ ትግል የገባነው ዳኘንም እንዴት እንደቀረበ አላውቅም። ስለዚህ ዳኘ አምጥተዋል። ተው ብለህም ልታስቆሙ አልቻልክም ነበር። ያ ማለት ፈቅዳል። አስር ሺህ ሰው ቁጭሎ እየሰማ አንተ ሰማም ማለት አልችልም። ስለዚህ ዳኘን ፖይንት ማድረግብህ ዲቃላ ትግሬ። እኔ ጎጃም አማራ ያሳዝነኛል። እነዘመነ ትግሬ እንሸከም እየወጡም ራሳቸው ይናገራሉ። ኢትዮፎረም የህወሓት ልሳን እና አበበ ባዩ ጎጃሚዎች አፍራለሁ። ከትግሬ ጋር ምንድን ነው ግንኙነታቸው? ይሄን እንዲህ ቃላ ትግሬስ እንዴት ጠርተህ እኔ ልታስቀርጸ ይቻልክ ነው? ዳኘ ዋለ ከአንተ አልወርድም። አንተ ራስህ የወንድሜን ፎቶ በዘመነ ምክንያት እንደለቀከው ለእኔ ነገር እኔ አሏሽ። ስለዚህ ወንድሜን ለመግደል አቅደ ነበር አልተሳካልም። እኔንም አቅዳቸዋል አልተሳካም። ከዚያስ የመጨረሻ አቅዱ ትልቅ መቀመጫ እኔ በዳኘ ዋለ ዛሬ ስመጣ ገብታችሁ አስተያየት ሰጡበት። አሁን ትልቅ ሰው ለእኔ የምደው፣ አላነሳ አላነሳ፣ በእውነት ነው እምላችሁ አላነሳ፣ ላይቬን ሳልጨርስ አላነሳ። ይሄ ነው የተደረገው፣ ተመልከቱ ጎበዝ። ዳኘን እኔን፣ እስካሁን እስካሁን እወደዋለሁ፣ ቢገርማችሁ በጣም አዝናለሁ ዳኘ። አሁን እኔ ከዳኘ ዋለ አልወርድም፣ በቃ ሴት አፓርጎታል ብዬ አስባለሁ። ስምንት ወር ቆይቶ ዘጠኝ ወር እንዴት ያህል ልጅ አልተጣላ። ነገር እኮ ጸብ የለንም። አማራ ነው ብዬ ነው ክለሱ ነው የምቆመው። ለምን እኔ ሊቀርጸ ይቻለ? ዳኘ መሃል ላይ ወርዶ ለምን ሄደ? ለምን አብሮንስ እዚያ ሆቴሉ ድረስ ደርሶ አስገብቶ ለምን አልሄደም? ያኛው ለምን ደርሶ ተከተለ ከኋላ የታችታ እንዲቀረጸ? አሁንስ እንደዚህ እያጣመሙ ፍያፍ እያመጡ ጭስ ለማድረግ ምናምን፣ ይህ ምን አስፈለገ? ካላችሁ አውጡት አውጡት አውጠው። እኔ አንድ ነገር ልንገራችሁ። ጆከር ለጥሩ አማራ ከዱባይ ደውላ እኔን ደውላ አገናኘች። ምን ብላ? በዚህ ሰዓት ትደውላለሁ ብሎኛል። ተጠባበቃለች ምልክት ሳረግ አንሳለች። ሁለት ስልክ ይዛ ስደውልኝ አነሳው። ምን ይላታል? እኔ እኮ ዳኛው አለ ነው የጠራኝ መጦ መምጣቱንም አላቅም። እሱ ብቻ ነው የሚያውቅ። እኔን ጠራኝ ጆከር እኮ ነው የሚላት። እኔን ጠራኝ በኋላ ያልሽውን ነገር እኔ ቀርጫለሁ። ተመልከቱ እንዴት ትለዋለች። በቃ ነሱ ነው የጠራኝ እኮ እኔን ይህን ሰው እያስቁሙልኝ። በቃ ቤተሰቦች ሁሉ የሚያወጣቸው ፎቶ የእኔ ነው ይላታል። እባክሽ አንቺን ይቀርብሻል አሉ እኔ አስታርቅኝ ይላል። አያችሁ? ዳኘን ደግሞ ክዶት መልሶ ደግሞ እኔን አስታርቁኝ ይላል። እባክሽ ነገሩን አብርጅልኝ። ቤተሰብ የተበጠበጠ ይሄ ሰውዬ ምንም የሚፈራ አይደለም። ብዙ ነገር አቀናብረን አመጣን። እንዲያውም መቶ ሴት አቅርቡልኝ አለ። ቀውስ ነው እንዴ ይለታል። እኔ እኮ ልናስቆመው ለዘመነ ልናስቆመው ለዘመነ አደውል፣ ሌባ ከዳላስ ቴክሳስ አደውል። አዝረጠርጣ አለው ገና ለማንም ለሌሎቻችሁ ለትላልቆችም አልመለስም። እንኳን እነዚህ ለተራዎች እነዚህ ቡችላ ገንዘብ እየተሰጠው እንዲጮህ ዘመነን ስለተቃወመ ዘመን የተቃወሙትን ፖለቲካ አታውቅምናት። ና ነገ ታመሰግነኛለህ። ለምን እንደምቃወሙ አህያ ስለሆንክ ነው። ምን ከጀርባ እየተሰራ እንደሆነ አታውቅም፣ ደደብ ስለሆንክ ስድስት ወራ ግ እነግርሀለሁ። ሲፈጸም ሲያበቃለት አማራ ሲነሳ ይሄን የሰራሁበት ምክንያት እነግራቸዋለሁ። ዛሬ ግን አልነግረም። ፖለቲካ ነው። የአማራ ሚስጥር ነው። አልነግረም ፈንዳ አላነሳ ፈንዳ አላነሳ አላነሳ እና ይሄ ደመኛነት አይደለም ገና ዘመነ ተነካ ብሎ ፖለቲካ ተሰራ ብሎ የጥፋት ኃይል ነው ስላል ይሄ ነገር ይቁም ስላል እኔን ለማስቆም ቀድማችሁ ይህን ሴት ልታረጉ ነበር መርዝም ሰጣችኋል መግደላችሁ ነዳኘዋል እንዴ በጩቤ ልወጋው ነበር ብሎ ተናግሯል። በጩቤ ሰምታችሁ ታላላ በጀርባውን አንገቱን ነው እንጂ ማጅራቱን ለመውጋት ስጠብቀው አልቻልኩም። በኋላ ዳኘ ነው ያተረፈው ብሏል። እንደው ውሸቱን ነው። ዳኘ ነው ያተርፈኝ አይችልም። ስላልተመቸ ነው። ሽንት ቤት እራሱ እኮ አልሄድኩም። ለምን ብዙም አልጠጣም። እነሱ ይመላለስ እኔ አልሄድኩም በአጋጣሚ መሄድ ነበረ ግን ባይቻንስ አልሄድኩም። እግዚአብሔር ሲጠብቀኝ እኮ ነው። ወቅቶኛል እኮ ስለዚህ፣ ልጅ የዛሬ ዘጠኝ ወር ለምን ያዘው? ለምን ቀረጸኝ? ጥላቻም ብቻ አይደለም። በሻቢያ ጉዳይ ሁለቱ ትግሬዎች ከክልሉ ይውጡ ስላልኩና ከትግሬ ጋር ያለን ግንኙነት መቋረጥ አለበት ስል ትግሬ ስለሆነ አባቱ መጣ። ዛሬ የማዲንጎ አፈወርቅ መቶ ለምን ይለማመጣል? ውሸቱን ነው። ማዲንጎ አፈወርቅ፣ ጋሻ አፈወርቅ ትግሬ ስለሆኑ ነው። እየተጠቃቀሱ ነው የሚሰሩ ስለ ሃይማኖት አንስተሃል የማዲንጎ ወንድም እባብ እኔ ሃይማኖትም ለመቀስቀስ ነው አንተ በዚያ ውስጥ ተደብቀ ስለምትንቀሳቀስ አንድ ጴንጤ ትሆናለህ አንድ ኦርቶዶክስ እኔ ሃይማኖት ተቃዋሚ አይደለሁ ደጋፊ እንጂ አለ ባ ስለዚህ ከዚህ በኋላ ልጅቷን ምን አለች እዚያው ላይ ምን ይላታል ከአሜሪካ ሶስት ሰዎች ሞጣንና ሁለት ሌላ ሰዎች ለማስወገድ ሰው መድበናል ይላታል። ከኢትዮጵያም እንደዚህ ይላል ይላታል። ልጅቷል አለችው ደነገጠች። ምናልክ ጆከር፣ እሱንና ሌላ ሁለት ሰዎች አሉ መጥፋት አለባቸው ሰው መድበንባቸዋል። ስማው ዳኘ፣ የሰማም የወንድሜን ፎቶ አንተ ራስን የነገርክ በዚህ ደረጃ ወንድሜን ለማስገደል ፎቶውን ከዚህ ቀደም አውጥታል። የዛ ሰባቶ ዘጠኙ አዝናለሁ። ዛሬ የምታወጣ አንተ ነው አውጣው እያልከው የእኔ ወንድም ይገደልና አሳያለሁ። በእኔም ላይ ለመግደል በሌሎች ሰዎችም ላይ ደርሸበታለሁ። በራሳችሁ ሰው ደረስኩ። ወንድ ነኝ፣ የአማራ ልጅ። አንተ አንድ ጫማ ስትራመጥ እኔ አንድ ሚሊዮን ጫማ ቀድሜ የእናንተን ሁሉ ነገር አውቃለሁ። አለቃችሁም እለቅምሃለሁ። በውጭም በሀገር ውስጥም ያለህን እኔ እለቅምሃለሁ። የእኔ ወንድም እነዘመነ ይምቱት። ሂድ፣ ወንድ ከሆንክ ወንድ ከሆንክ አሳየኝ። ማንኛውም ተራፋን ነው፣ ሄድና ምታው። እለቅምሃለሁ። ይህን ማወቅ አለብን። ዳኘ እለቅምሃለሁ፣ አንተን ጨምሮ ስለምለቅም ነው እንድታውቅ ፈልጋለሁ። ጠላቴና ጠለቅምሃለሁ። ይህ እንድታውቅ ባንዳለህ። ዲ ቃላ ትግሬ በልጦብህ እኔን አማራውን ግን ካድከኝ፣ ስሙን አልነገርከኝ፣ ጆከር መሆኑን አልነገርከኝ። አንተም እኮ ላትሆን ትችላለህ። እንደ እውነቱ እስኪ ሞጣ ሌው እስኪ በአካል ብሎ አታሎ ሊሆን ይችላል ግን መልቀቅ የለብህም ነበር። ፎቶ እንዲህ ሲለቅ ሁሉ እንዴት እህት የታመጣው አላልከውም? እንዴት እኔን አልደወልክልኝም? በችግር ውስጥ ስላለ ነው፣ ስለተዘፈክበት ነው። ስለዚህ እለቅማቸዋለሁ ነው። ከራሱ አፍ ነው የሰማሁት። ይዘልዛላ ሲንዘላዘል ነው። በስልክ ላውድ አድርጋ የምታሰማኝ ልጅቷ፣ እኔን ለማናገር ስትል እሱን ሚዩት አረግና ሚዩት አርግ ያለ ታወራለች ስማው ትለኛለች። እንዲህ አይነት ወራዳዎች ናቸው እነ ጆከር ተናግሯል። ሰምታችኋ። በላይ ብላይ በጩቤ ለወጋው የዝግ የምንጠጣበት ቤት አልመቼ ብሎ ነው ማጅራቱን ለወጋው። በኋላ ግን ዳኛ አተረፈው። ዳኛ እንዴት አድርጎ ያተርፈኛል? ዳኛ ማ ይጫወት ነበር ባይዘው፣ እኔ አሏሽ ዘፈን ይጫዋታል። ደስ ይላል፣ ታውቁታላችሁ። ሲያንጎራጉር ምናምን ይመስጠኛል። ግን ዛሬ ዳኛ የመጣሁብህ እንድታውቀው እንድታውቀው እኔ ማህይም አይደለሁ አንድ ፍየል ጠባቂ መሀይም ሲያላግጥባችሁ፣ የማታውቁ ትግሬ አምላኪ ዲቃል አምላኪ። እኔ እኳ አማራ ነው። ካድ ክደኛል ነው ምን አልፋታ። ከዚህ በኋላ ለዚህ ነው። ከስምንት ወር በኋላ ለምን አመጣው? ለዚህ ሴት አብ ትፈልጉ ነበር እናንተ። ዘመነ ሲነካ ቂጥ ምናምን እያልክ ልታመጣ ቂጥ ከእናንተ በላይ የሚያድናል ሴት አቅራቢ ነይ ስትል ነበር። ትናንት ነው። ወረኛ ብዙ እንዳታናገረኝ። ቂጥ አዳኝማ አንተ ነህ። አቡ የምትባል ኦሮሞ አስራ ስድስት ሚስት አለም ያለ ቆሻሻ ክርስቲያን ሚስቶች የሉ ቆሻሻ ከስንቱ ጋር ነው የምትጋደም? ዘገዬ ገብረ ጻድቅ ፎቶ የለጠፍኩ ባይዘው እየሱ ነው እዚጋ። ገና ብዙ ብዙ ነ አለ መረጃ ቴሌግራም ላይ ለቀዋለሁ። ይኸውልህ ከዚህ በኋላ አንድ ማስጠንቀቂያ ለስ አንድ እርምጃ ስትሄዱ አንድ ሺህ እርምጃ እንደሚል አታቆሙኝም። እነ ዳኘ ዋለ እነዘመነ አታቆሙኝም። አሳያለሁ። ጉራ አይደለም። አታቆምኝም ። እኔን የሚያቆመኝ ሰው የለም። ማንም ሰው ሊያቆመኝ አይችልም። ከልጅቱ ከራሱ አፍ ሰምቻለሁ። ሰው አዘጋጅታችሁ ለማስወገድ እንዳሰባችሁ ይህን ታደርጋላችሁ ብዬ ግን አስቤ አላቅም። ከራሱ ነው የሰማሁት። እኔ እንዳለው በመካከል ላይ ስልክ አያቅ ይቀባጥራል። ዳኘ ነው የላከኝ ብሏል። ሰምቼዋለሁ በጆሮ አዝናለሁ። እኔ ደግሞ አሏሽ በወንድሜ ላይ ዛሬ የመጣው አዝኘብ ነው ዳኘ እንዴት እንዴት ያደርጋል? እስኪ አንድ ሁለት ሶስት ብዬ አማራ ልጆች ነገርኩ እኔ ያሏቸው ጆከር ራሱ ወጥቶ የተናገሩ የተናገሩ ለምን ተከተለኝ? ስሙን ለምን አልተዋወቅንም? ማንነቱን ለምን አልተገለጸልኝም? እንዴት ሊከተለ እንቻለ? እንዴት ቪዲዮው ያዘ? ከዘጠኝ ጎር በኋላ ለምን ለቀቀው? ዘመነን እንዳንነካው መያዣ ነበር ማለት ነው። እንታንቀሳቀሱ ስለ ወንድ እንገላለን። ያ ወንድ ነህ ወንድ ነህ። ሚሊዮን ጦር ሊኖር ይችላል። ወንድ ነህ። በያለህበት ሀገር ውስጥም ውጭ ሀገርም እለቅ መለው ሪጅስቶን ዶክተር አሳይ ሌላው ስለ ኦሮሞ ገዢዎች ንቀትና የአማራ ጥላቻ ስለታገቱ ሴቶች እንደገና ዶክመንተሪ ፊልም ሊያሰራባቸው መሆኑን አብይ አህመድ ራሳቸው የአማራ ሴቶች የታረዱ ፀጉራቸው በቢላ እየተላጨ መሆኑን በዙ ዙሪያ ሌላ የጎጃም መስመር ብቻ በሸኔ በሚል የጎጃን ፋኖ ይገባል በሚል በየቀኑ ባስ እየተወሰደ ገንዘብ ያላመጣው ይታረዳል፣ ገንዘብ ያመጣው ይለቀቃል። እናዝናለን። ሌላው ግብር የሚከፍለው ደሞ ስላጣ አብይ አህመድ ግብር እንዳለ እየጣለ ነው። በዚህ ዙሪያ ነው የምንነጋገረው። ይሄን ዳኛዋ ምናምን መግቢያ ነው ያደረግኩት፣ ግን እንዲያውቁት ሪኮርድ ተደርጎ እንዲቀመጥ ስለፈለኩ ነው። እንቀጥላለን። ሌላ ቦታ እየርኩ ነው። ካሜራ ዞር አለው። ማንም ሰው እንዳይወጣ ኮፒ ሊንክ አድርጉ። ብርጅስቶን አንድ ቁጥር አሳየ። ብርጅስቶን አንድ ቁጥር፣ ይሄን ገስት ልቀቁ። የማትናገሩ ንግግር ችሎታ የላችሁ ልቀቁ። ገስቱ አንድ ቁጥር ብያለሁ። ወይም ምን ልፈልጋት አስገባቸዋት። ጊዜ አትግደሉብኝ እኔ ብዙ ከዚህ በኋላ እኔ ስራ መስራት አለብኝ ጊዜም የለኝም እስኪ የሁሉ ሰው ብትወርዱ ምን አለ የለችም? ብትወርዱ ምን አለ ምን አለ ብትወርዱ ምን ይሰራላቸዋል ምን ልታረቅ ገብተህ ምን ትናገራለህ ገብተህ ሰላም ብሪጅስቶን ተናስትል አልተገናኘንም ሰላም ሞጣች ሰላም ብያለሁ ሰላም ሰላም ሄሎ አቤት፣ አቤት አይሰማም። እስቲ ጻፊ ሰርክዬ ካለሽ ይሰማም? አትሰሚም? አትሰሚም? ኦኬ። ሄሎ ሄሎ፣ እኔ ትሰማኛለህ አሁን? ልጀምርሽንቀ አዎ፣ ምልህ ያው ይሄ እንደሚመጣም እናውቃለን። የታወቀ ነው፣ ትግል ነው። እንኳን አንተ ፕሬዚደንት ክሊንተንም ሴት ሴት ሲያማግጥ ተይዟል ብለው የሪፐብሊካኖች የሰሩት ድራማን የምናውቀው ነው። ይሄ ደርቲ ፖለቲክስ ስለሆነ አዲስ ነገር አይደለም። ይሄ ይጠበቃል፣ እንጠብቃለን። ግን የሚያሳፍረው አማ ሰዎች ነው። የአማራ ደም የአማራ ማህፀን ውስጥ እና ሰውየው ሲጀመር አደገኛ ሰላይ ነው ከመጀመሪያው ምን እናንተ እናውቀዋለን በውስጥ እናጣራ ነው ዝም ያልነው እኛ ቤትም ሲገባ ዝም ያልነው ያኔም ገብታ አጥራ ነው ያልከው ተጣሉ ጋር ከከድር ጋር የተጣሉት በጥቅም ነው ራ በተጣሉት፣ እኛ ቤት አመጡት። እኛ ቤት ግልብጥ ብሎ ገቡ። የለመዱት ነው። አያንተ ፔጅ ከሶስት መቶ ሺህ ሲያልፍ አዶ ከብሬያቸው ይነሳል፣ ያሳብዳቸዋል። ያ ሲነሳባቸው ኮተታቸውን ይዞ እኛ ቤት መጡ። አንተ አልተቆጣ ላንጓጠጥከው፣ ራስን አጥራ ነው ያልከው። መጡ። አንተ አልጠራቸው ራሱ ጎተት የመጣው ከነ አጀቡ ከነ ሰላዩ ከነ አፋኙ ከነ አጋቹ ከነ ሙሙ ይዞ ለፖኖግራፊ ፖኖግራፊ፣ ይሄ ሁሉ አረብ ሀገር ያለው ሴት ሙሙ ተይዞበት ግቡ፣ ግቡ፣ ግቡ በይ ቶሎ በይ አውጭ፣ አዋጭ እየተባለች አንበሳ የምታወርዶ ሙሙዋ ተይዞ በፖኖግራፊ ኢንዱስትሪ እየተሸጠላት ነው። ይህንን እኔም ብቻ ሳልሆን ትናንት ዮናስ ሙሉነህም አስረድቷል። ይህ ስም ማጥፋት አይደለም፣ ከሶስት ከአራት ወር በፊት የተወያየንበት ጉዳይ ነው። በመረጃ የምናውቀው ነገር እናኛ ቤት መጡ እናውኛ አናላይዝ ስናደረገው ይሄን ነገር ከስምንት ወር በፊት ይሄንን ድራማ ሴታፕ አድርገው ሰርቶ ያስቀመጡት የአማራውን ህዝብ አፋ ሲዘን አዋርደን፣ ዘመነ ካሴና ባልደረቦቹ ቲፒኤልኤፍን ኤፒኤልኤፍን ተሸክሞ ይመጣሉ። አማራው ሰው የለውም። ምክንያቱም አንድ ቀን የአማራን ልጅ ፊትለፊት ገጥመው በታሪክ የገደሉበት ቀን የለም። እንደዚሁ አሌሌው ወፈፌዎች እንዲቃሎችን እየገዙ ነው የሚያስገድ ከጎቤ ጀምሮ እስከ ፕሮፌሰር አስራት ወልደየስ ማንም ወንድ ፊታቸው አይቆምም። አማራ ፊት ማንም ወንድ አይቆምም። ግን እንዲህ አይነት ቀላዋጭ አለሌ ከኋላ አስከትለው ጎቤ እኮ በተኛበት ነው የገደሉት። ይሄ ታወቀ ነው እና በሶስት መንገድ ነው ያየ ነው እኛ ይሄንን እሱ ከተና ማስቀመጣቸው ይሄን ፕላን እንዳላቸው ከዚህ በፊትም ተነግሯል። እኛ መረጃ ያለን